ጤና ይስጥልን። የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሉይ ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናጋራችኋለን። ዛሬ ግን የት ነበራችሁም ተርፍ ሞር ቼልሲ ከበርሌ፣ አምፊልድ ሊቨርፑል ከኖቲንግሃም ፎረስት፣ ሴንት ጀምስ ፓርክ ስቴዲየም ኒካስሎ ዩናይትድ ከሴል ከማንችስተር ሲቲ፣ እንደዚሁም በካምፕ ኑ ስቴዲየም ባርሴሎና ከቢልባኦ ተጠባቂ መርሃ ግብሮች ነበራችሁ። የት ነበራችሁ? አድርሱን። እኛ በመረጃችን አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። ከአህጉራችን አፍሪካም ተጨማሪ መረጃ ይዘናል። የዓለም ኮከቦችን የተመለከተ ጥንቅር እናነሳለን። እጃችን ላይ የደረሱ የየስቴዲየሞቹን የጨዋታ ውጤቶች እናደርሳቸዋለን። ከዛ ውጪም በታላላቅ ክለቦችን መረጃዎችን ይዘናል። በላሊጋም ከጮቶቹ በተጨማሪ ሪያል ማድሪድ ቤት የቡድን ዜና ይዘናል። በአውሮፓ የመረጃ ሰዓታችን ዛሬ መረጃዎቻችን እንደተጠበቁ ናቸው። አብራችሁን ቆዩ። በፕሪምየር ሊግ የመረጃ ሰዓታችን የስቴዲየሞቹን መርሃ ግብር ውጤት ከመመልከታችን አስቀድመን የተወሰኑ አጫጭር መረጃዎችን እናነሳለን። በተለይም ከዙር ጋር በተያዘ ሰፋ ያለ መረጃ እናነሳለን። ጋርዲዮላ ቡድናቸው ለሁሉም ዋንጫ እንደሚፎካከር እየጠቆሙ ይገኛሉ። ጉዳዩን እናጠረዋለን። የሀሳብ መስጫ ሳጥናችን ላይ ሲቲዝኖች ምልከታችሁን በጨዋታው ዙሪያ አጋሩን። ከዛ በዘለላ በማንቸስተር ዩናይትድ በኩል የምናነሳቸው ነጥቦች አሉ። በተለይም ሩበን አሞሪም የማንቸስተር ዩናይትዱ አሰልጣኝ የሰጡት ጋዜጣ የመግለጫ ያለ ለየት ያሉ ሀሳቦች የተነሱበት ነው። በማንቸስተር ዩናይትድ እሳቸው ያሻሻሏቸውን ነገሮች እናነሳለን። ከዚ ውጭ ዩናይትድ የሚሰጠውን ጉዳይ የማርቲኔዝን ጉዳይ በተመለከተና ና የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ስለ ዩናይትድ ያለውን ለየት ያለ መረጃ ይዘንላችሁ መተናል። በማንቸስተር ዩናይትድ በኩል ሰፋ ያሉ ጥንቅሮችን ስለያዝን እስከ ፕሮግራማችን ፍጻሜ ዩናይትድ አያንም ቆዩን። በአርሰናል የመረጃ ሰዓታችን ያው ያለ ጋብርኤል ማጋሌሽ ጨዋታ ይደረጋል። ያውም በኖርዝ ለንደን ደርቢ ጨዋታ ማይክል አርቴታ የሚሉት ነገር አለም የቶማስ ፍራንክ ማሳብ እጃችን ላይ ደርሷል። በቆመ ኳስ ፍልሚያው እነሱን መርታት አለብን እያሉ ነው አርሰናሎችን። ከዛ በለላ በዘለላ አጥቂውን ቪክተር ዮኬሬሽን እናነሳለን። ከዚ ውጪ በአርሰናል ዝውውር ውስጥ አንዳንድ መረጃዎችን እየሰማን ነው። ኢታን ዋኔር እናነሳለን። የቀድሞ የማንቸስተር ዩናይትድ ተጫዋሽም በአርሰናል ወቅታዊ የቡድን ጥራት ደረጃ የሚለን ነገር አለ። አርሰናል ለአራተኛ ጊዜ በለንደን ደርቤ ጨዋታ ለማሸነፍ የሚያደርገውን ጥረት በተወሰነ መንገድ እንዳስሳለን። ሰማዮቹ የዓለም ሻምፒዮኖቹ ድል አድርጓል። በጣም የተቸገሩበትን የተርፍ ሙር ጨዋታ ግን አሸንፈዋል። ጨዋታው ብዙ የሚያስብል ነው። እናነሰዋለን ይህን ጨዋታ ከዛ ውጭ የአንፊልዱ ጨዋታ ሌል አነጋጋሪ ምዕራፍ የነበረው ነው። ይህ ጨዋታ በራሱ እንመለከተዋለን። ሲቲ ከኒውካስል ዩናይትድ በሀሳብ መስጫ ሳጥናችን ላይ ሲቲዝኖች ስለ ጨዋታው ጻፉልን ብለናቸዋል። ከቃል ስፖርት ዩትዩብ ቻናላችን ጋር ቆይታ የምታደርጉ ከሆነ እነዚህና ሌሎች የተመራረጡ ርዕሰ ጉዳዮችን ለሳቱ ለእናንተ ውድ አድማጮቻችን እያደረሰን እንቆያለን። ላይክ ሰብስክራ ሸርብሸር አድርጉን። ምልከታችሁን በየስቴዲየሞቹ አድርሱን። መልካም ቆይታ ተመኘን። በሀገር ቤት እንጀምር። ሸገር ከተማ ከአርባ ምንጭ ከተማ ጋር ያደረጉትን መርሃ ግብር አንድ ለባዶ በሆነ ውጤት ድል አድርገዋል። ሸገር ከተማን የማሸነፊያ ግብ ዘጠና ሰባተኛው ደቂቃ ላይ ሄኖካ ዱኘ በፍጹም ቅጣት የምታስቆጠረ ጨዋታውን አንድ ለባዶ በሆነ ውጤት በዛው ድል አደረጉ። ቀደም ብሎ በጨዋታው ላይ እንግዲህ ቅድመ ግምት የተሰጣቸው ቡድኖች አንደኛው አርባ ምንጭ ከተማ በጨዋታው ላይ እስከ ዘጠና ደቂቃ ቢታገልም ነገር ግን ድል ማድረግ ያልቻለበት ወይም ነጥብ ያላገኘበት ነበረ። ውጤቱን ተከትሎ ሸገር ከተማ ነጥቡን ስምንት አደርሷል። አርባ ምንጭ ከተማ ነጥቡ አሁንም ሶስት ነው። በእርግጥ ሸገር ከተማ ከወራጅ ቀጠና ራሱን ያረቀበት አርባ ምንጭ ከተማ ደግሞ ዛ ወራጅ ቀጠና ውስጥ የዘለቀበት ውጤት ነው የተመዘገበው። ሌላኛው መርሃ ግብር ፋሲል ከነማ ከድሬዷ ከተማ ያደረጉት ጨዋታ ደግሞ ያለምንም ግብ ዜሮ ለዜሮ በሆነ አቻ ውጤት እንደዚሁ ተጠናቋል። ሌላኛው መርሃ ግብር በርከት ያሉ ግቦችን የተመለከትንበት በኢትዮጵያ ፕሪሚየር ሊግ ስድስተኛ ሳምንት ምድረገነት ሽረ ከመቻል ያደረጉት ጨዋታ ነው። ጨዋታው ሁለት ለሁለት በሆናቸው ውጤት ተጠናቀቀ። ግብ በማስቆጠር ምድረገነት ሽረ ዳንኤል ዳርጌ 18ኛው ደቂቃ ላይ መሪ ያደረጋቸው፣ በመቻል በኩል በረከት ደስታ 33ኛው ደቂቃ ላይ ጨዋታ ሆናቸው ያደረገ፣ ከዛ መልሶ አብዱል ከሪም ወርቁ መቻልን ወደ ሁለት ለአንድ ከተመሪነት ወደ መሪነት የምትቀይር ግብ 41ኛው ደቂቃ ላይ አስቆጠረ። ከረፍት በኋላ አቤል ማሙሽ ለምድረገነት ሽረ ያቻነት ግብ አስቆጥሮ ጨዋታውን ሁለት ለሁለት በሆነ አቻ ውጤት ተጠናቋል። ለተመልካች ፍጹም አዝናኝ የነበረ ጨዋታ ነበረ። ወደ ቤተሰቦቻችን ይህን መረጃ ለእናንተ እናጠናቅርላችሁ። ባህርዳር ከተማ ከኢትዮ ኤሌክትሪክ ጨዋታ እያደረጉ ነበረ። ባህርዳር ከተማ 54ተኛው ደቂቃ ላይ ወንደሰን በለጠ ባስቆጠራት ብቸኛ ግብ አንድ ለባዶ እየመሩ ነበረ። ስለዚህ በቀጣይ መረጃ ሰዓታችን ላይ የኢትዮጵያ ፕሪሚየር ሊግ ስድስተኛ ሳምንት ሙሉ ውጤትና የደረጃ ሰንጠረዥ ከፍተኛ ግብ አስቆጠሪን እናካትትበታለን። አፍሪካ ደረስን ጥንቆላ ቢሰራ አፍሪካ ብዙ ዓለም ዋንጫ ይኖራት ነበር ብሏል። ጆን ኦቢ ሚካኤል የቀድሞ ናይጄሪያዊ የቼልሲ ታሪካዊ ተጫዋች ጆን ኦቢ ሚካኤል የናይጄሪያ ሰልጣኝ ከሰሞኑ በጥንቆላን የወደቅ ነው ብለው እኛም ነግረናችሁ ነበር። በእሱ አስተያየት ላይ ነው ጆኖቤ ሚካኤል ምላሽ የሰጠው። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቺሌ ከቀናት በፊት በዲሞክራቲክ ኮንጎ የተሸነፍነው በአድ ነገር ሰርተውብን ነው አይቻለው፣ ውሃ ወደ ላይ ሲያደርጉ በአፋቸው አይቻለው በማለት ወቅሰው ነበረ። በጉዳይ ላይ አስተያየቱን የሰጠው ናይጄሪያዊ ጆኖቤ ሚካኤል ታዲያ በአድ ነገር በእግር ኳስ ላይ ቢሰራ አፍሪካ በርካታ ያለመንጫ ይኖራት ነበረ ግን ያ ውሸት ነው ብሔራዊ ቡድናችን የተሸነፈው በድክመቱ ነው የሚል እንጂ በባዕድ አምልኮ አይደለም ብሏል፣ ጆን ኦቤ ሚካኤል። እናንተስ በዚህ ነገር ላይ ያላችሁን ምልከታ ምን ያህል ነው? ጆን ኦቤ ሚካኤል ፍጹም ውሸት ነው፣ ሀገሬ እንደዛ አልተደረገችም እያለ ነው። የእናንተ ምልከታ ግን በሐሳብ መስጫ ሳጥናችን ወደ አውሮፓ መረጃችን እንሻገር። እችን ቀን ግን አስታውሰናት እንጀምር የአውሮፓ መረጃችንን። ከሶስት ዓመት በፊት መዝገባችንን ገልጠን ወደኋላ ብንመለከት ሊዮኔል አንድሬስ ሜሲ የዓለም ዋንጫ የበላበት ሶስተኛ ዓመት የመጀመሪያው የምድብ ጨዋታ የተደረገችበት ቀን ነው። ታዲያ በዚህ ጨዋታ ካስታወሳችሁ ዌር ኢዝ ሜሲ የተባለበት ቀን ነው። ምክንያቱም ሳዑዲ አረቢያ ጨዋታውን ሁለት ለአንድ በሆነ ውጤት ድል አድርጋ ነበረም። በዚህ ምክንያት ሊዮኔል አንድሬስ ሜሲ ከወዴት አለ የሚሉ ዝማሪዎች በወቅቱ የሰማንበት እንደ እንደነበረ ይታወቃል። ግብ በማስቆጠር ነገር ካስታወሳችሁ ሜሲ በፍጹም ቅጣት ምት አስረኛው ደቂቃ አስቆጥሮ ትመራ ነበረ አርጀንቲና። በኋላም ላይ ግን በሳውዲ አረቢያ በኩል ከረፍት በኋላ አል ሼሪ እና እንደዚሁም 48ኛ ደቂቃ ላይ እንዲሁም 53ኛ ደቂቃ ላይ አል ዳውሳሪ ባስቆጠሯቸው ግቦች ሳውዲ አረቢያ በወቅቱ ጨዋታ ሁለት ለአንድ አሸነፋ። ዌርዝ ሜሲ የተባለበት ቀን ነበረ። በዓለም ዋንጫ የፍጻሜ ቀን ግን ፈረንሳይን ድል አድርገው የዓለም ዋንጫ ባለቤት እንደነበሩ የሚዘነጋ አይደለም። የመጀመሪያው ጨዋታ ግን ሶስት ዓመት ሞላት። በጣሊያን ሴሬ ጨዋቶች ሲደረጉ ነበረ። ውድ ቤተሰቦቻችን እጃችን ላይ የደረሱ ውጤቶች አሉ እና አድርሳችሁ እነኝን ጨዋታዎች በርከት ያለ ግብ ያየንበት በጣሊያን ሴሬ ምናልባት ብዙ ያልተለመዱ ግቦች ናቸው። ሶስት ለሶስት የተጠናቀቀ ጨዋታ ነበረ በካግላሪ እና በጄንዋ መካከል ጨዋታው ሶስት ለሶስት በሆናቸው ውጤት ሲጠናቀቅ ለባለሜዳውም ጄንዋ ቦርሊ 33ኛው ደቃ ላይ ኢስቶፖስ 43ኛው ደቃ ላይ ቦሪል 60ኛው ደቃ ላይ ሲያስቆጥሩ በጄንዋ በኩል ሶስቱን ግቦች ቪታኒ 18ኛው ደቃ ላይ ኦስቲጋርድ 41ኛው ደቃ ላይ ማርቲን 83ኛው ደቃ ላይ ጎሎችን ያስቆጥሮ በጨዋታው በአጠቃላይ ሶስት ለሶስት ሲጠናቀቅ ስድስት ግቦችን ተመልክተንበታል። ሌላኛው መርሃ ግብር ቦሎኛን ከዩዱኒዚ ያገናኘ ጨዋታ ነበረ። ጨዋታው በቦሎኛ ሶስት ለባዶ አሸናፊነት ተጠናቋል። ወደ ቤተሰቦቻችን የቦሎኛን ሶስት የማሸነፊያ ግቦች ፖቭ ጋር በ54ተኛው ና 60ኛው ደቂቃ ላይ እንደዚሁም 94ኛው ደቂቃ ላይ በርናንዴስኪ ያስቆጠሯቸው ሶስት ግቦች በጨዋታው ላይ ቦሎኛ ሶስት ነጥብ ከሶስት ንጹህ ግቦች ጋር እንዲያገኝ ያስቻለው ነው። ቀሪ የጣሊያን ሴሪ የቅዳሜ ጨዋታ ውጤቶችን በእሁድ ማለዳ መረጃችን ላይ ጠብቁን። በስፔን ላሊጋ ተጠናቀው ውጤት እጃችን ላይ ከደረሱት ውስጥ ዲፖርቲቮ አላቬስ ከሴልታ ቪጎ ያደረጉት ጨዋታ አንደኛው ነው። ጨዋታው በሴልታ ቪጎ አንድ ለባዶ ድል አድራጊነት ተጠናቋል። ላስፓስ 55ኛው ደቂቃ ላይ ብቸኛዋን ግብ በጨዋታው ላይ ማስቆጠር ችሏል። ሴልታ ከሜዳ ውጭ ወጥቶ በጨዋታው አንድ ለባዶ በሆነ ውጤት እንደዚሁ ድል ማድረግ የቻለበት ነበረ። ባርሴሎና ዳግም ወደ ካምፕሩ ከተመለሰ በኋላ ወሳኝ ድል ነው ያስመዘገበው። በ13ኛ ሳምንት የስፔን ላሊጋ ባርሴሎና ከቢልባኦ ያደረጉትን ጨዋታ አራት ለባዶ በሆነ ጤት ድል አድርገዋል። የአዲሱ ስቴዲየም የመጀመሪያ ግብ አስቆጠሪም ሮቤርት ሌዋንዶውስኪ ሆኗል። አራተኛው ደቂቃ ላይ ግብ አስቆጠረም ፌራን ቶሬዝ አርባ አምስተኛው ደቂቃ ተጠናቋል። ቤቱ በጨመሩ ተጨማሪ ሶስተኛው ደቂቃ ላይ ከላሚኒያ ማ ያገኛትን ኳስ አስቆጠረ። ከረፍት በኋላም ፌርሚን ሎፔዝ 48ኛው ደቂቃ ላይ አስቆጠረም። መልሶ ፌራን ቶሬዝ ዘጠናኛው ደቂቃ ላይ አስቆጥሮ አራት ለባዶ እንዲያሸንፉ አስችሏል። ፌራንቶሬዝ ግን አስቆጠር ማስቆጠር ሲችል ሀያ አራተኛውም ደቂቃ ላይ አስቆጥሮ ነበረ። ሀትሪክ መስራት ይችል ነበር ግን ኳሷ ተሸራበታለች፣ በቫር ነው። በእርግጥ የዘጠና ደቂቃውም ግብ የተቆጠረችው፣ በቢልባኦ በኩል ኦናሂ ሳንት በቀይ ካርድ ከሜዳ ወጥቷል። እንደ አጠቃላይ ባርሴሎና ጨዋታውን ድል ማድረጉን ተከትሎ ወደ ቤተሰቦቻችን በላሊጋው አሁን ከሪያል ማድሪድ እኩል 31 ነጥብ ይዞ በግብ ክፍያ ልዩነት ባርሴሎና መሪነቱን ሲረከብ፣ ሪያል ማድሪድ ቀሪ ጨዋታውን ድል የሚያደርግ ከሆነ ግን የላሊጋ መሪነቱን መረከብ ይችላል። እንደ አጠቃላይ ስፔን ላሊጋ ቀሪ ጨዋታዎችና ቀጥ ተጫዋቾችን የተመለከተ ተጨማሪ ጥንቅር በማለዳው እንመለስበታለን። በጀርመን ቡንደስሊጋም በርከት ያሉ መርሃ ግብሮችን ተመልክተናል። በተለይም በትልቁ ሲጠበቅ የነበረው የባየር ሙኒክ ጨዋታ ነበረ። ባየር ሙኒክ ፍራይቡርግን ስድስት ለሁለት በሆነ ውጤት ድል አድርጓል። ግቦቹን ኦሊሴ ሁለት ግቦችን አስቆጠረ። ሃሪኬን፣ ፔሜካኖ ካርልና ኒኮላስ ጃክሰን አስቆጥረዋል። ለፍራይቡርግ ሱዙኪና ማንዛቢ ከመረብ ማሳረፍ ችሏል። ብቻኝ ሁለቱን የሽንፈት ያልታደጉ ግቦችን ባየር ሙኒክ በአመቱ ካረጋቸው 11 የቡንደስ ሊጋ ጨዋታ አስሩን በድል አጠናቋል። አንዳች ያለው ከኢንተርናሽናል ብሬክ ማለት ነው። ከዛ በዛ ላይ በአሰልጣኝ ቪንሴንቴ ኮምፓኒ የሚመራው ባየርሞኒክ 31 ነጥቦችን ይዞ አሁንም የቡንደስ ሊጋ መሪነቱን አጠናክሮ ቀጥሏል። ፍራይቡርግ 13 ነጥቦችን በመያዝ በጊዜነት አስረኛ ደረጃ ነው። ባየርሞኒክ ቀጣይ ደግሞ ጨዋታው በሳምንቱ አጋማሽ ከአርሰናል ጋር በአውሮፓ ሻምፒዮንስ ሊግ ነው። አርሰናል እሑድ ምሽት አንድ ሳካ ሰላሳ ጨዋታል ባየር ሙኒክ አስቀድሞ ጨዋታውን በድል ያጠናቀቀበት ነበረ። ሌላኛው ተጠባቂ የነበረው በተለይም በደረጃ ሰንጠረዡ ላይ በነጥብ እኩል ሆነው በግብ ክፍያ ብቻ በልዩነት የተቀመጡት ቦሩሲያ ዶርትመንድ ከስቱትጋርት ያደረጉት ጨዋታ በቡንደስሊጋ ትልቅና ተጠባቂ ጨዋታ ነበር። ስድስት ግብ አየነበት ሶስት ለሶስት ጨዋታው ተጠናቀቀ። ዶርትመንድ ይመራ ነበረ የአሜሪካን በፍጹም ቅጣት ምት ሰላሳ አራተኛው ደቂቃ ላይ ቢየር አርባ አንደኛው ደቂቃ ላይ ግብ አስቆጥሮ ዶርትመንድ ጨዋታው ሁለት ለባዶ እየመሩ ወጡ እረፍት ከእረፍት በኋላ ስቱትጋርት ዲዣን ኡንዳፍ አርባ ሰባተኛው ደቂቃና ሰባ አንደኛው ደቂቃ ላይ ግብ አስቆጥሮ ወደ ሁለት ለሁለት ጨዋታውን ቀየረው። ከዛ በኋላ ከሬማ ዲኤሚ 89ኛው ደቂቃ ላይ ዶርትመንድን አሸናፊ የምታረግ የምትመስል ግብ አስቆጥሮ ሶስት ለሁለት ዶርትመንድ ዳግም መስራት ጀመረም። ዳግም ግን ዱንዣነ ኡንዳቭ ዘጠና አንደኛው ደቂቃ ላይ ግብ አስቆጥሮ ስቱት ጋርት ከጨዋታ አንድ ነጥብ እንዲያገኝ ሶስት ጎሎችን አስቆጥሮ ሀትሪክ የሰራበት ነበረ። በጣም ተጠባቂ ለተመልካች አዝናኝ የነበረ ጨዋታ ነው። በጨዋታ እንዳጠቃላይ ሀይደንሄም በሜዳውና ና በደገፊት በቦሩሲያ ዶርትሙንድ ግላድባኽ ሶስት ለባዶ ተሸንፏል። ኦግስቡርግ አንድ ለባዶ ሃምቡርግን፣ ባየር ሌቨርኩሰን ወልፍስበርግን ሶስት ለአንድ ያሸነፈበት ጨዋታ ነው። የጀርመን ቡንደስሊጋ ቀሪ ጨዋታዎችና አጠቃላይ ደረጃ ሰንጠረሹን ደግሞ በቀጣይ የመረጃ ሰዓታችን የምንመለስበት ይሆናል። ዴቪድ አላባ ከጨዋታ ውጭ መሆኑ ተረጋግጧል። ወደ ቤተሰቦቻችን ስለዚህ ዴቪድ አላባ ከዚህ ሳምንት ከሚደረግ ጨዋታ ውጭ ይሆናል። ቀሪ ተጫዋቾች ግን ከጉዳት ነጻ ሆነው ይገኛሉ ተብሎ ይጠበቃል። እዚሁ ሪያል ማድሪድ ላይ አንድ መረጃ ለመጨመር ቪኒሲየስ ጁኒየር በሪያል ማድሪድ ደስተኛ ሲሆን ለክለቡ መጮቱን መቀጠል ይፈልጋል ብሏል። ዴሮ ስፖርት ክለቡና ተጫዋቹ በቅርቡ ተነጋግረው በኮንትራት እድሳቱ ዙሪያ የመጨረሻ እልባት ይሰጡታል። ተጫዋቹ ግን እንደ ምርጫ የያዘውም በዚሁ በሪያል ማድሪድ መቆየትን ነው ተብሏል። ይቆያል ወይንስ ወደ ሳውዲ አረቢያ በረጣ ብሮች ይሄዳል ይሄዳል ለሚለው ደግሞ በክረምት የሚጠበቅ ይሆናል። ውድ የቃለ ስፖርት ዩትዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃለ ስፖርት ዩትዩብ ቻናል እሳቱን የተመራረጡ አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። አስቀድመን አጫጭር መረጃዎችን እናንሳና የቅዳሜ ጨዋታዎችን የተወሰኑትን እንነግራችኋለን። በድጋሚ መልካም ቆይታ ተመኘን። የክሪስታል ፓላሱ ተከላካይ ማርክ ጉዌ የበርካታ ክለቦችን ቀልብ መሳቡን ቀጥሏል። ስፖርት የተባለው ስፔኑ ጋዜጣ የእሱ ፈላጊዎች በርካታ ያሉ ናቸው ይላል። ሊቨርፑል፣ ማንችስተር ሲቲ፣ ሪያል ማድሪድ፣ ባየር ሙኒክ፣ ባርሴሎናን ጨምሮ በተለይም የሻምፒዮንስ ሊግ ክለቦች የዚህ ተጫዋች ፈላጊ ናቸውና ተጫዋቹ በክረምት በቀላሉ የሚገኝ አይነት ተጫዋች አይደለም። በጥር ደግሞ ሞር ጨረታው በስቶ ፓላስ ከፍ ያለ ገንዘብ ከተጫዋቹ እንዲያገኝ ሊረዳው ይችላል ብለዋል። ዌስት ሃም ዩናይትዶች ደግሞ በጥሬ ዝውውር መስኮት በሊቨርፑል የመጫወቻ ተቂ ያጣውን ፍሬድሪክ ኮኬዛን በውሰት የማስፈረም ፍላጎት አላቸው ተብሏል። በአንጻሩ ሊቨርፑል ተጫዋቹን መልቀቅ የሚፈለገው በቋሚ ውል ወይም በቀጥታ ሽያጭ ነው የሚሉ መረጃዎች በስፋት እየወጡ ነው። ከዚህ ጋር በተያያዘ ፍሬድሪክ ኮኬዛ በራሱ በጥሬ ዝውውር መስኮት ክለቡን የመልቀቅ ፍላጎት አለው የለው የሚለው ጉዳይ በትልቁ ይጠበቃል። ወደ ዓለም ዋንጫ ይሄዳል ተብሎ አይታሰብም፣ ጣሊያን እንኳን ብታልፍ። ምክንያቱም የተደጋጋሚ ጥሪዎችን ውድቅ እያደረገ እንደሆነ ይታውቃል። ለማንኛውም ወስታን በጥር ይፈልጉታል። የሊቨርፑል የቀድሞ ተጫዋች ጄሚ ካራገር ከሰሞኑ ሊቨርፑል ገንዘብ አውጥቶ በጥሬ ዝውውር ስኮት ተከላካይ መስፈረም ያለበት የጆቫኒ ሊዮን መጎዳት የጠቀሰው ተጫዋቹ ክለቡ በጥሬ ዝውውር ስኮት ገበያ መውጣት አለበት ማለቱም ይዘነጋ አይደለም። የማይሰር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ዝግጁ ከሆነ ለእያንዳንድ ውድድር እንደሚፎካከር ገልጸዋል። ፔፕ ጋርዲዮላ ሲናገሩም ቡድኑ ዝግጁ አድርገን ካቆየነው በእያንዳንዱ ጨዋታና በእያንዳንዱ ውድድር መፎካከር እንችላለን ሲሉ ተናግረዋል። አክሎም በዚህ በዚህ አስተሳሰብ ላይ ቅንጣት ያህል ጥርጣሬ የለኝም ሲሉ የገለጹት ፔፕ ጋርዲዮላ ለሁሉም ውድድሮች እንፎካከራለን፣ ሁሉንም ዋንጫ መንሳት የሚችል ቡድን እንገነባለን ሲሉ ተደምጠዋል። ውድ ቤተሰቦቻችን ቃል ስፖርት ላይ ናቸው። የተወሰኑ አጫጭር መረጃዎችን እናንሳና ወደ ጨዋታዎቹ እንሻገራለን። ዩናይትድ ደረሰን። አሰልጣኝ ሩበን አሞሪ ቡድናቸው ከኤቨርተን ጋር የሚያደርገውን መራሃ ግብር በዕለተ ሰኞ እንዲካሄድ ቀጠሮ መያዙ ለስብስባቸው ጠቃሚ መሆኑን ተናግሯል። ሰኞ መሆኑ ለጨዋታው ተጨማሪ ጊዜ ወስደን ልምምድ አድርገን ዝግጁ ሆነን እንድንቀርብ ያደርገናል ብለዋል። ነገር ግን ከደጋፊዎች አንጻር ከሆነ ጥያቄው ለሳምንቱ መጨረሻ ማለትም ቅዳሜ ወይም እሁድ ቢሆን መርጣለሁ ብለዋል። ምክንያቱም ጨዋታው ቅዳሜ ወይም እሁድ ከሆነ ኦልድ ትራፎርድ ይሞላል፣ እኛ የምንፈልገውን ድጋፍ እናገኛለን ብለዋል። ነገር ግን የአሰራር ሁኔታ ማክበር አለብን። ምክንያቱም ቲቪ ድርጅት ገንዘብ የሚያገኙት እንደዚህ ተጠንቅቀው በሚያወጧቸው መርሃ ግብሮች ነው ብለዋል። እናም እኛም ከእነርሱ ገንዘብ እስክናገኝ ድረስ ውሳኔውን እናከብራለን ያሉት ሩበን አሞሪም፣ እንደ ቡድን ለመዘጋጀት ሰኞ መጫወታችን ጥሩ ነው፣ እንደ ደጋፊ ግን ከሳምንቱ መጨረሻ ቅዳሜ ወይ እሁድ ቢሆን ጨዋታው ተመራጭ ነበር ብለዋል። ስለ ኦልትራፎርድም ይናገራሉ። ሮበና ሞሪ ኦልትራፎርድ ልክ እንደ ኤሌክትሪክ ይነዝራል ብለዋል። ደጋፊዎች በሜዳ ላይ ቡድኑ እንዲታገል፣ እንዲሮጥ፣ ጎል እንዲያስቆጥር ያነሳሳሉ። እኛም ያንን በትክክል እንጠቀምበታለን ብለዋል። ኦልትራፎርድ ላይ መጫወትም የተለየ ስሜት አለው። በሜዳችን መጫወት ይናፍቀናል ብለዋል። እሳቸው ይህ ስሜት በክለብ ውስጥ ሁል ጊዜም ይኖራል። ልክ እንደ ተጫዋቾች እኔም ወደ ኦልትራፎርድ ተመድሼ ለመጫወት በጣም ጓጎቻለሁ በሜዳችን ማሸነፍ መቀጠል አለብን ብለዋል ሩበን አሞሪም። ሁሉም ተጫዋች በጥሩ ሁኔታ ላይ ሆኖ ለመጫወት ዝግጁ ናቸው ያሉት ሩበና ሞሪ አስተሳሰብ መቀየር አለብን ብለዋል። ስለ ብሔራዊ ቡድን ያለውን ስሜት ትንሽ እንርሳና ትኩረታችንን አሁን በፕሪምየር ሊጉ ላይ እናድርገ ብለዋል። ከመጀመሪያ ደቂቃ ጀምሮ ዝግጁ መሆንን አለብን። ይህንን ነገር በእያንዳንዱ ተጫዋች ውስጥ ማየት ፈለጋለሁ ብለዋል። በነገራችን ላይ እሳቸው ወደ ኦልድ ትራፎርድ ከመጡ በኋላ ማንቸስተር ዩናይትድ ተጫዋቾች በዚህ ውድድር ዓመት በተለይም በፕሮፌሽናሊዝም መዘኛዎች እጅጉን የተሻሻለ ቡድን ገንብተዋል የተባለው አንዱ ማሳያ ተጫዋቾች በካሪንግተን በሚደረጉ ልምምድ ላይ ከልምምድ ሰዓት አስቀድመው ካሪንግተን መገኘትና ዘግይተው መውጣትን ነው። በተጨማሪም በርካታ ተጫዋቾች ከልምምድ ክፍለ ጊዜ መጠናቀቅ በኋላ በግላቸው ይቆያሉ። ይህ የተጫዋቾች ባህሪም አሰልጣኝ ሩበን አሞሪን ጨምሮ በርካታ የክለቡን ሰዎች አስደስቷል የተባለው የዩናይትድ አቋም በአማካኝ ተጫዋች ላይ በተለይም ደግሞ የፕሪሚየር ሊግ ልምድ ያለውን ብቻ ነው እየተባለ ይገኛል። በታዋቂው ጋዜጠኛ ሳሙኤል ሉካረስት እንደተዘገበው ማንቸስተር ዩናይትድ ለመሃል ሜዳ የሚያስፈልጉትን ተጫዋቾች በመምረጥ ረገድ አዲስ ስልትም ቀይሷል። ማለትም ክለቡ ከፕሪሚየር ሊግ ውጭ ከሚጮት ተጫዋቾች ይልቅ በፕሪሚየር ሊጉ ተጫውተው ልምድ ያካበቱና የአየር ሁኔታውን የተላመዱ ፕሪሚየር ሊጉን ጠንቅቀው የሚያውቁ ስድስት ቁጥሮችን ማምጣት ላይ ትኩረት ያደርጋሉ ብሏል ሳሙኤል ሉካረስት። ሩበን አሞሪም ስለ ሌሳንድሮ ማርቲኔዝ ሀሳባቸውን አጋርተዋል። እሱ ያለው ተነሳሽነት፣ ለጨዋታ ያለው ዝግጁነት ሁሉ ነገሩ በጣም የሚያስደስት ነው። በጨዋታ ላይ የሚያደርጋቸው መንቅስቃሴዎች ለቡድን በጣም ወሳኝ ናቸው። ነገር ግን እሱን በጣም ጠንቃቃ መሆን አለብን ብለዋል። በሱ ቦታ ላይ በርካታ ተጫዋቾች አሉ። እሱ ራሱን ለዛ ማዘጋጀት አለበት። ሲቀጥል ደግሞ ተጫዋቹ ከጉዳት ነው የመጣውና በጣም መጠንቀቅ አለብን ብለዋል። እሱ ከአሁን ጀምሮ ላሉን ጨዋታዎች ዝግጁ መሆኑን ማረጋገጥ ይችላሉ ግን መጠንቀቅ አለብን ብለዋል። ምናልባት ለኤቨርተን ጨዋታ ተጫዋቹ የመገኘቱ ነገር መቶ ፐርሰንት እርግጠኛ ሆኖ መናገር አይቻልም፣ ውድ ቤተሰቦቻችን። ምክንያቱም ከጉዳት ስለመጣ ሳቸው ጥንቃቄ ሊያደረጉለት ይችሉ አሉ ተብሎም ይጠበቃል። ምናልባት ከንግግራቸው አንጻር ማለት ነው። የቀድሞ የሊቨርፑል ተጫዋችና የአሁኑ ተንታን ጄሚ ካራገር ማንቸስተር ዩናይትድ ምርጥ ደጋፊዎች ያሉት ቡድን ብሎታል። ከሜዳቸው ውጪ ባላቸው እንቅስቃሴና በሚያሳዩት የድጋፍ ስሜት ምርጥ የምትለው የማንን ክለብ ደጋፊ ነው ተብሎ የጠየቀው ካራገር የዩናይትድ ደጋፊዎች ብሏል። እንግሊዘ የቀድሞ ተከላካይ ክሎም ዩናይትድ ምርጥ ደጋፊዎች ያሉት የክለቡ ደጋፊዎች ቡድኑ ምንም አይነት ሁኔታ ውስጥ ቢገባም የሚሰጡት ድጋፍ ለሰከንዶች እንኳን አይቀንስም። በቡድናቸው ላይ ያላቸው እምነት ያስገርመኛል። የዩናይትድ ደጋፊዎች ታማኝ የምናቸው ኦልድ ትራፎርድም ላይ ዩናይትድ ከሜዳው ውጭ በምንጮትበት ሰዓት ላይ ድጋፋቸው አይቀዘቅዝም እና በዚህ የዩናይትድ ደጋፊዎች በጣም የተለዩ ናቸው። የዩናይትድ ደጋፊዎች ምርጥ ናቸው ብሏል ጄሚ ካራገር። የመድፈኞቹ አሰልጣኝ ማይክል አርቴታ ቡድናቸው ባለፈው ዓመት ያለ ጋብርኤል ማጋለሽ መጫወት መለማመዱን ገልጸዋል። ባለፈው ዓመት ከባዱንና ትልቁን የውድድር ዘመን ጊዜ ያለ ጋብርኤል አሳልፈናል ሲሉ ማይክል አርቴታ ተናግሯል። በወቅቱም ቡድኑ ሁኔታውን በጥሩ መልኩ አልፎታል ያሉት ማይክል አርቴታ አሁንም በተመሳይ መንገድ አለን ሲሉ አሳስበዋል። አርሰናል የጋብርኤል ማጋለሽን ቦታ የሚተካ ጥሩ አማራጭ ተጫዋች እንዳሉትም አሰልጣኙ ጠቅሰዋል። ምናልባት ፔሮ ሄንካፔም ያሊያም ደግሞ እንደ ሞሽኬር ያለ ተጫዋችን መጠቀም ይችላሉ። ሙር ግን ፔሮ ይሄን ካፔ በቦታው ላይ ይጠቀሙታል ተብሎ ይጠበቃል። የቶትናም አሰልጣኝ ቶማስ ፍራንክ ቡድናቸውም የሰሜን ለንደን ደርቢ ጨዋታ የቆመ ኳስ ፍልሚያው ላይ የበላይነት መውሰድ እንዳለበት ጠቅሰዋል። ጨዋታው የቆመ ኳስ ፍልሚያ እንደሚሆን ያነሱት አሰልጣኙ እነሱን የቆመ ኳስ ላይ ካሸነፍናቸው ግማሽ ያህል አቅማቸውን እንቀንሳለን ብለዋል። ሁከት ማስነሳት እንወዳለን የሚሉት ቶማስ ፍራንክ፣ ምክንያቱም ጠቃሚ ሊሆን ይችላል በጣም የተደራጀ ጨዋታ ሲሆን ለመበተን ይረዳናል ብለዋል። ይህንንም ባንወድም አርሰናል የሊጉ መሪ ነው፣ ስለዚህ ያንን እናከብራለን ብለዋል። በአመቱ ውስጥ ከሁሉም ጨዋታ ሁለት በጣም አስፈላጊ ጨዋታ አሉ አለ ያሉት እሳቸው እሱም አርሰናልን መግጠም ነው ብለዋል። ኢዜ ማስፈረም ፈልገው እንደነበር የጠቁት ቶማስ ፍራንክ ኢዜ ደግሞ ማን ነው ብለው ጭራሽ ስሙን እንደማያውቁት ሁሉ ነው የጠየቁት። እሳቸው ግን ቶትናም በክረምት ሊያስፈርመው ከፍተኛ ጥረት ሲያደርግ እንደነበረ ይታወቃል። ቪክተር ዮከርሽ በአርሰናል መለያ በፕሪሜር ሊግ መጫወት ከጀመረ ጊዜ ጀምሮ በ11 ሳምንት እንዳጠቃላይ ሀያ ሙከራዎችን አድርጓል። ስምንቱ ኢላማውን የጠበቁ፣ አራቱ የተቆጠሩ ናቸው። ምናልባት በጨዋታው ጉዳይ ላይ አሁንም የማይክል አርቴታን ጋዜጣዊ መግለጫ ተጨማሪ እየጠበቅን ነው። የቀድሞ የአርሰናል ተከላካይ ሎረን ሚካኤል አርቴታን ኢታን ዋኔርን በጥር የዝውውር መስኮት መልቀቅ አለበት በቂ የመጫወቻ ደቂቃ ማግኘት ስላለበት እያለ ይገኛል። ምናልባት የአርሰናል ደጋፊዎች በዚህ ሀሳብ ተስማማላቸው ያጋሩን። ሌላው የቀድሞ የማንችስተር ዩናይትድ ተጫዋች ሊዊስ ሰሀ አሁን ባለው ሁኔታ አርሰናል በእርግጠኝነት የተሻለ ብቃት እንዳለው እና ዋንጫ ለማሸነፍ የተሻለ እንደሚሆን እርግጠኛ ነኝ። ከአንድ እስከ ስድስት የሚያጠናቅቁ ቡድኖች አርሰናል፣ ቼልሲ፣ ማንችስተር ሲቲ፣ ሊቨርፑል፣ ማንችስተር ዩናይትድ ቶትንሃም ናቸው ብሎ፣ እነ ቢግ ሲክስ የሚባሉ ክለቦች ከአንድ እስከ ስድስት ያለውን ደረጃም ይጨርሳሉ። አርሰናል ግን ጥንቅቅ ያለው ቡድን ነው ብሏል የቀድሞ ዩናይትድ ሰው ሌዊስ ሳሃም። ወደ ጨዋታዎቹ እንሻገር፣ ውድ ቤተሰቦቻችን። የመጀመሪያው በምሳሳት ጨዋታ የምዕራብ ለንደኑ ክለብ ቸልሲ ከበርኔ ጋር ያደረጉት የሊግ መርሃ ግብር ነበረ። ጨዋታው በቸልሲ ሁለት ለባዶ አሸናፊነት ተጠናቋል። ግብ በማስቆጠር ረገድ 37ኛው ደቃ ላይ ፔድሮኔቶም እንዲሁም 88ኛው ደቃ ላይ ኤንዞ ፈርናንዴስ ሁለቱን የማሸነፊያ ግቦች አስቆጥሯል። ፔድሮኔቶ በዚህ ዓመት ከየትኛውም የቸልሲ ተጫዋች በላይ አራት የሊግ ግቦችን አስቆጥሯል። ኤንዞ ፈርናንዴስ በውድድር ዘመኑ በሁሉም ውድድሮች አምስተኛ ጎሉን አስቆጥሯል። ሊያም ዴላፕ በመጀመሪያ ሰባት ጨዋታ ግን ማስቆጠር እንዲሁም አመሻሽቶ ማቀበል አልቻለም። እንዳጠቃላይ ቸልሲ ከጨዋታው በኋላ የሰበሰባቸውን የነጥብ ብዛት 23 አድርሷቸዋል። በርንሌ የአስር ነጥብ ላይ ቀርቷል። ቀጣይ ማክሰኞ በአውሮፓ ሻምፒዮንስ ሊግ ቸልሲ ከባርሴሎና ጨዋታቸውን ሲያደርጉ ቀጣይ ሳምንት ቅዳሜ ብሬንትፎርድ ጌት ኮሚኒቲ ስቴዲየም ከበርንሌ ጋር የሚፋለሙናል። ቸልሲ በጣም ወሳኝ እንደ ሊያስመዘገበበት ጨዋታ ነበረ። ፔድሮ ኔቶ ባለፉት አምስት የፕሪሚየር ሊግ ጨዋታ ላይ ሶስት ግብና ሁለት አሲስት ባለፉት አምስት ጨዋታ እንደ አጠቃላይ ማለት ነው። አምስት የግብ አስተዋጽኦ ያለው ኖቲንጋም ፎረስት ላይ ግብና አሲስት፣ ሰንደርላንድ ላይ አሲስት፣ ስፐርስ ላይ ምንም የግብ አስተዋጽኦ የለውም። ወልብስና ና በርን ላይ አንዳንድ ግቦችን ማስቆጠር ይችሏል። ያው እንዳልኳችሁ ሊያም ዴላፕ በሰባት ጨዋታ ምንም ጎል ምንም አሲስት የለም ግን አንድ ቀይ ካርድ እንደተመለከተ ይዘነጋ አይደለም ኤምዞ ማሬስካም ለቼልሲ በፕሪሚየር ሊጉ ሀምሳኛ ጨዋታቸውን እንዲሁ በድል የተወጡበት ሲሆን ተከታታይ ሶስት ጨዋታ ግብ አልተቆጠረበትም ቡድኑ በዚህ ውድድር አመት ደግሞ እንደ አጠቃላይም ስድስተኛ ግብ ሳይቆጠርበት የወጣ ጨዋታ ነው የሮበርት ሳንቴስ ስድስተኛው ክሊንሺት ነው ከአርሰናሉ ዳቪድ ሪያ ቀጥሎ ሁለተኛው ትልቁ ክሊንሺትም ነው በፕሪሚየር ሊጉ ላይ በጣም ድንቅ ምሽት ነበረ ለቼልሲ

ስልሳ ሶስት ንክኬዎችን አደረገ ሰባት ግንነቶችን አሸነፈ አራት ጊዜ ኳስን ነጥቋል አራት ኳስ ከነጠቀ በተጨማሪ አራት ኳስ ከግብ ክልሉ አርቋል ሶስት አክል ወርዷል ሁለት ጥፋቶችን አሸንፏል ለቡድኑ ቅጣት ምት ማለት ነው አንድ የገበድል ፈጠረ አንድ ሞከር አረገ የጨዋታውም ኮከብ ነበረ በጨዋታው ላይ ምናልባት ትንሽ አነጋጋሪ የነበረው የዳኛ ውሳኔ ነው ቸልሲ የመልስ ምት አግኝቶ በሮበርት ሳንቼዝ በኩል ኳሱን አስጀምሮት ነበረ ነገር ግን ኳሷን ቻሎባ በእጁ አቁሞ እንዳዲስ ያስጀምሯት ዳኛው ፍጹም ቅጣት ምት አልሰጡም ነበረ። ምናልባት ባለፈው ዓመት የስቶን ቬሎ ተከላካይ ታይሮን ሚንግስ ኳሱን ከግብ ጠባቂው ሲቀበል በእግሩም በእጁ አቁሞ ሊጀምር ሲል የለም የተጀመረ ኳስን ይነካው ተብሎ ፍጹም ቅጣት ምታሰጥቶበት ነበርም። ይህ አጋጣሚ 28ኛው ደቂቃ ላይ በተርፍ ሙር ተፈጥሮ ነበር፣ ግን ዳኛው ፍጹም ቅጣት ምት አልሰጡም። በጣም አነጋጋሪ ሆኖ ካለፉ ክስተቶች ውስጥ ነው። ቸልሲ በርሌ ሁለት ለባዶ ሲያሸነፍ እንደ አጠቃላይ ጨዋታውን ካየ ነው ቸልሲ ሁለት ለባዶ አሸነፈም። የግብ ሙከራ ነጻሬ ቼልሲ ከሙከራው አንድ ነጥብ ስድስት ግቦችን ያገኘ ነበረ። ሁለት አስቆጠረ። በርንሌ ዜሮ ነጥብ አራት አራት ነው። ለሞስ ለአንድ ግብ እንኳን የቀረበ አይደለም፣ አላስቆጠሩም። በሙከራ ደረጃ ቼልሲ 15 ሞከሩ፣ በርንሌ 8። ኢላማውን የጠበቀ ቼልሲ 5፣ በርንሌ ሁለት። በኳስ ቆጠጠር ቼልሲ 56 በመቶ፣ በርንሌ 44 በመቶ ብቻ ኳስ የተቆጣጠሩበት ነው። እንዳጠቃላይ ቼልሲ ነጥቡን 23 አድርሶ አርሰናል እስኪጫወት ድረስ ያለውን የነጥብ ልዩነት ከመሪው አርሰናል ጋር በሶስት ዝቅ ያደረገበትም አጋጣሚ ነበረ። ምናልባት ከፓልመር ጋር በተያዘ ግን አንድ መረጃ በዚሁን ጨመረ። ፓልመር ለእኛ ልክ ሃላንድ ለሲቲ ሳላ ለሊቨርፑል እንደማለት ነው ብለዋል ማሬስካ። ከሐኪሙ ጋር ውይይቶችን እያደረገ እንገኛለን። እንግዲህ በአጠቃላይ የእሱ ጉዳት በጣም መጥፎ ነበረ። በተጫዋቹ ዙሪያ ላይ ግን አጠቃላይ ሕክምና ምርመራው ተደርጎ ሕክምናው ተደርጎለት ሁሉ ነገር ከተጠናቀቀ በኋላ የተጫዋቹ የጉዳት ሁኔታን ይፋ እናደርጋለን ብለዋል። በባርሴሎና ጨዋታ ላይ ግን ይደርሳል ተብሎ በፍጹም አይጠበቅም። ተጨማሪ መረጃዎችን ካገኘን ውድ ቤተሰቦቻችን በፓልመር ዙሪያም እንደዚሁ ይዘንላችሁ ምን እንመጣ ይሆናል። ሊቨርፑል በጣም አስቸጋሪ ጊዜን እያሳለፈ ይገኛል። በኖቲንግሃም ፎረስትን የተሸነፈው ዓመቱን በጣም በደካማ ሁኔታ የጀመረ አሰልጣኝ በቀያየረ ክለብ ማለት ነው። የመርሳይዱ ክለብ ሊቨርፑል በሜዳው በአንፊልድ ሮድ ስቴዲየም በኖቲንግሃም ፎረስት ሶስት ለባዶ በሆነ ውጤት ተሸንፏል። ኖቲንግሃም ፎረስትን ሶስት የማሸነፊያ ግቦች ሙሪሎ 33ኛው ደቂቃ ላይ፣ ሳቮና 46ኛው ደቂቃ ላይ፣ ጊብስ ዋይት 78ኛው ደቂቃ ላይ ማስቆጠር ችሏል። በእርግጥ ኢገር ጀሱስም ግብ አስቆጥሮ በእጅ ነክታል ተብሎ ተሽሮ ነው እንጂ የግብ መጠኑ ወደ አራትም ከፍ ያለ ነበር። ወደ ቤተሰቦቻችን በአሰልጣኝ አርኔስ የሚመሩት ሊቨርፑሎች በውድድር ዓመቱ ስድስተኛ የሊግ ሽንፈታቸውን ነው። ከአስራ ሁለቱ ጨዋታ ስድስቱን ተሸንፏል ለሊቨርፑል ይህ በጣም አስከፊ የሚባል ውጤት ነው ለሊቨርፑል ያውም ላምና ሻምፒዮን ሊቨርፑል አሁን 18 ነጥብ ነው ያለው ምናልባት በጣም አስከፊው ነገር የሚሆነው ሰኞ ምሽት ኦልትራፎርድ ለኤቨርተን ዩናይትድን ከሁለት ጎል በላይ አስቆጥሮ ካሸነፈ ደረጃውን ሁላ ከዚህ የሚነጠቃል አሁን ካለበት 11ኛ ኖቲንግሃም ፎርስ ነጥቡን 12 አድርሷል ቀጣይ ሳምንት ዌስት ሃም ዩናይትድ ከሊቨርፑል ኖቲንግሃም ፎርስ ከብራይተን የፕሪሚየር ሊግ ጨዋታቸውን የሚያደርግ ይሆናል በጨዋታ ላይ ሊቨርፑል 75 በመቶ ኳስተቆጣጠረ ተቆጣጠረ ኖቲንግሃም 25 በመቶ ብቻ። ሊቨርፑል ወቶ ጥፋት ኖቲንግሃም 0 የማዘን ምት ሊቨርፑል 8 ኖቲንግሃም አጠቃላይ ሙከራ ሊቨርፑል 21 ኖቲንግሃም ፎረስት ኖቲንግሃም ፎረስት ኢላማውን የጠበቀ ሲሆን ግን በኖቲንግሃም ፎረስት በኩል ሰባት ኢላማውን የጠበቀ ሙከራ አላቸው ከ15 አጠቃላይ ሙከራ የሊቨርፑል ከ21 ሙከራ አራቱ ብቻ ነው ኢላማውን የጠበቀ በአጠቃላይ ኳስን በማዳን አሊሰን ቤከር አራት ያለቀለ ኳስ አድኗል ሴልስ ሶስትን ያዳ ነው በታክል ደረጃ 27 ታክሎችን ወርደዋል የኖቲንጋም ፎርስ ተጫዋቾች ሊቨርፑል 15 ብቻ ነው እንደ አጠቃላይ ሊቨርፑሎች 549 ኳስ ቢቀበብሉም ለውጥ የለውም በ152 ኳስ ቀበብል የሶስት ነጥብ ባለቤት ሆነዋል። ኖቲንግሃም ፎረስቶች ቢጫ ካርድ በኩል ሊቨርፑሎች ሁለት ቢጫ ካርድ ተጫዋቾቻቸው አይተዋል። ነኝም ሪያን ግራቨንበርክና ፍሬድሪኮ ኬዛ ናቸው። ሊቨርፑል አስከፊ ጉዞ ላይ ነው ማለት ይቻላል። ምናልባት በማለዳው መረጃችን እንመለሳለን። ግን እንደ አጠቃላይ ክሪስታል ፓላስ ወልቭስን ሁለት ለባዶ፣ ኖቲንግሃም ፎረስት ሊቨርፑልን ሶስት ለባዶ፣ ፉልሃም ሰንደርላንድን አንድ ለባዶ፣ ብራይተን ንዶ ቫልቬን ብሬንትፎርድን ሁለት ለአንድ፣ በርነማውዝ ከዌስትሀም ሁለት ለሁለት፣ ቼልሲ በርሊን ሁለት ለባዶ ያሸነፉበት ጨዋታ ይጠቀሳል። የሲቲ እና የኒውካስሉን ቴርሚኔተር ጨዋታም እኛ መረጃውን ስናጠናቀር ጨዋታውም ገና አልጀመረም ነበር። ስለዚህ በማለዳው መረጃችን እንመለስበት። የአሁኑን እዚህ ጋር እናብቃ። መልካም ምሽት።